ሉሊት እንግዲህ ያው በጽዮን እየተሳደደች ነው። ምክንያቱም ጽዮንን ያደረገቻትን ነገር ጽዮን ደግሞ መልሳ ሉሊት ላይ እያደረገችባት ትገኛለች ማለት ነው። እኔን የሚያሳድድ መንፈስ አለ ብላ እስከተጠራጠር ድረስ በዛና በዚህም እያስደነገጠቻት ትገኛለች ማለት ነው። ሌላው እንግዲህ ደግሞ ያፌት እንግዲህ ማን እንደወጋው ባይታወቅም በቢላ ተወግቷል። እሱም ወድቋል ማለት ነው። ናታንም እንግዲህ ከቤት ወጥቶ ጠፍቷል ብላ ጽዮን በጣም እየተጨነቀች ነው። ቢኒም እንግዲህ ጽይ ስልክ አላነሳት ስትለው ከቤታቸው ይሄዳል። ከቤት ሲሄድ እንግዲህ ጽዮን የምትወደው ወይም ደግሞ የምታፈቅረው በማታስታውሰው ማንነቷ ስለሆነ ልክ አሁን የበፊት ጥላቸዋን በፊት የምትናገረውን ንግግር ነበር ስትናገር የነበረ እሱም በግድ ንቃ አድርጎ ሽንኩርት መክተፍ ሲያግዛት ነበር። እሷም አመነጫጭቃ እንዴትዋት ታደርጋለች ማለት ነው። እሱም በዚህ ግራ ይጋባል። ቀጥታ ወደ ገኒ ይሄዳል ማለት ነው። ሰላም ጤና ይስጥልኝ። ውድ ነው የተከበራችሁ ውድ የቻናሎች ተከታታዮች፣ በመላው ዓለም ያላችሁ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም ሰላማችሁ ብዝት ትርፍርፍ ይበልልኝ። ሙስሊም እህት ወንድሞቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? በቅድሚያ እንግዲህ እንደተለመደው ለዚህ ቻናል አዲስ የምትመጡ ቤተሰቦቼ ሰብስክራይብ በማድረግ ቤተሰብ ሆኑ። ነባሮችም ደግሞ እንግዲህ ቪዲዮውን እስከመጨረሻ በመከታተል ሀሳብ አስተያየታችሁን ስጡ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛ ሐረግ ተከታታይ ድራማ ተለቋል ማለት ነው። እንግዲህ ያው ጽዮን ማስታወስ እንደምትችል የምታውቀው ኤፍራታን እሷ ብቻ ናቸው እንግዲህ ያው ገኒ ከቤት ከወጣ ጀምሮ ድጋሚ ሰራተኛ ስላላመጡ ባለፈው እንግዲህ እርቦናል ምግብ ሰጠን እንብላ እያሉ ነበረ። በዚሁም አጋጣሚ እንግዲህ እጽዮንም ቢዛም ምግብ ለመስራት እንግዲህ ወደ ክችን ያመራሉ። ከዛም እንግዲህ ያው ሽንኩርቱንም በዛም በዚህ የምትለው ያው ያለ እውቀት ምንድን ነው ያልተማሩት ነገር ድንገት መቻል አይቻልም ማለት ነው። ናታን ደግሞ ያው በፊት ከእናቱ ጋር ስለሚሆን ሁሉን ነገር እናቱ የምትሰራው ነው ያል አንዳንዴ የማገዛት አለው ነበር። እና ሁሉን ነገር ያቀል ማለት ነው። ስለዚህ ሁላችሁም የራሳችን ሰርተን መባት መልመድ አለብን ብለው ሁሉም አሁን ወደ ራሳቸው ተመልሰዋል ማለት ነው። በዛን ሰዓት እንግዲህ ቢኔ ስልኳን ደጋግሞ ይሞክራል። ምንም ቢል ስልክ ልታነሳለት አልቻለችም። ቴክስትን ቢጽፍላት አልመለሰችለትም። ምክንያቱም በፊትው አይግባቡም ነበረ። ያው አንዳንዴ ሳይግባቡ መጋባት ነው የሚባለው። ከዛ ቀጥታ እንግዲህ ይሄዳል ወደ ቤት ወደነ ጽዮን ወይም ወደነ ቤዛ ቤት ቢኒ ማለት ነው። በዛን ሰዓት ሲሄድ እንግዲህ ቤዛ ቤት እያጸዳች፣ ጽዮን ደግሞ ሽንኩርት እየከተፈች ይደርስባቸዋል። እነሱም ከዛ ስልክ ጠጋ ብሎ ሊያወራት ቢሞክርም ጽዮን እንግዲህ እንደማትወደው በፊት በፊት ማንነቷ ስለሆነች ያለችው እነሱ አላወቁም፣ ግራ ተጋብተዋል። ለናታን እንግዲህ በጣም ይነግረዋል። ናታን መጀመሪያ ያስጠነቅቀዋል። ለእህቴ ምንም ነገር እሆናለሁ ከአይኗ ላይ የእንባ ጠብታ ዘለላ ስትወርድ ማየት አልፈልግም ይለዋል። ቢኒም ቃል ይገባለታል። እኔ ፂን በጣም ነው የሞዳት በጣም ነው የማፈቅረት አንዲትም የንባ ዘለላ እንድትወርድ አላደርግም ይለዋል። በዛን ሰዓት ነበር ያስገባው ወደ ቤት እንግዲህ። እሷም እንዲያገዛት ቢጠይቃት እምቢ ያለችው እሱም በግድ እጇን ይዞ እንግዲህ የመክተፍ በጣም ይችላል እያሳያት እሷም ተገርማ እያየችው ነበረ። በዛን ሰዓት ዞር ብል በቃ ራሴ እንትናለሁ ሰራለሁ ብላ ታመነጫጭቃለች። እሱም ቢኔ እንትናንም እና እኛ ቁጭ ብለን የእነሱን ሙያ እያየን ወደ ወዳችን እናውራ እና ተቀመጥ ይለዋል። እሱም ደግሞ ይጠይቃታል። ምን ሆነሽ ነው ስልክ የማታነሽው? ቴክስት ጽፈልሽ ለምንድን ነው የማትመልሽ ብሎ ቀስ ብሎ ሲጠይቃት፣ እንደምታየው ስራ ላይ ነኝ። በዙሪያዬ በአካባቢ ስልክ የሚለው ዛሬ ለሌቱን ሙሉን እንድስልክሽ አጠገብሽ የሌለው ይላታል ዞር ብል ስራ አሁን እየሰራሁበት ነው ብላ ካጠገባ ታባራለች ቤዚም በጣም ትደነግጣለች እንደዛ ስታመነች ማለት ነው ከዛ እንግዲህ ቢኒም በጣም ግራ ይጋባል ወደ ቤት ይሄዳል ገኒ ጋ እንግዲህ ቁጭ ብሎ ስልኩን እያወዛወዘ ገኒ ትመጣለች ገኒም እንግዲህ ፊትን አይታ ሰው ሲከፋም ሲደሰትም ፊታቸውን እያየች እናት ስለሆነች ታውቃለች ማለት ነው ከዛ እንግዲህ ምን ሆነህ ነው እንዴት ብላ ትጠይቀዋለች እሱም አይ ምንም አልሆንኩም ዝም ብዬሽ ነው እንዴት ነው ምን ሆነህ ነው ዝም ብዬሽ ነው የምትለው ብላ ትጠይቃለች በዛው በጽዮን ጉዳይ ነው የጽዮን ጉዳይ ችግር አልተፈታም እንህ ትለዋለች እሱም እንዳልተፈታ ምን እንዳደረቋት ምን እንዳጠፋው እንኳን አልነገረችኝም ይሄን እንኳን ብትነግረኝ አንተ ያደረካት ነገር ያለ ካለ ምናልባት ያጠፋው ነገር ካለ የምታስታውሰው ሰው ምንም ነገር የለም ትለዋለች እሱ ምንም ነገር የለም ለነገሩ አይደለም የእናንተ የኤፉና የናታን ፍቅር ከፈረሰ ወዲህ የእናንተ ይሄ ቢፈርስም አይገርምሽ ስል ምን ማለትሽ ነው ገኒ? እኔ እኮ ጺን በጣም ነው የሚሞዳት በጣም ነው የሚያፈቅራት። የማፈቅራት እኔ እኮ እንደሱ አላልኩም፣ አላፈቅራትም አላልኩም። ግን እስኪ ተመልከታት። እንደዛ የምትወደውን እንደዛ የምታፈቅሯን ሰው መተው እንደዚህ ቀላል ከሆነ የእናንተ ቢቀር ያክል ከባድ ለም ብላ ትነግረዋለች። እሱም እንግዲህ እቅፍ ብሎ ያጽናናታል። እኔ ልጄ ናፍቃኛለች፣ አንቺ ጠንካራ በዝነሽ በዝነሽ ሁሉን ነገር ማለፍ ትችያለሽ ያለሽ ይላታል። እሷም ይህም ያልፋል ብላ አጽናናዋለች። ከዛን እንግዲህ እኔ አቅቶኛል፣ ደካመኝ፣ ሰው አይደለሁ አንዳንዴ ሰው እንዳይኝ ብዬ ሽንት ቤት አለቅሳለሁ። ስለዚህ አሁን ደክሞኛል፣ በጣም ከፍቶኛል ትለዋለች። እሱም እቅፍ አድርጎ እንግዲህ አይዞሽ፣ ኤፍራታን ያው አዲስ ሙሽራ ስለሆነች ነው። አሁን እንዴትም ማድረግ አግቸኝ ቢሆን መጥቼ አምጥቼ ታዋርያታለሽ ይላታል ማለት ነው። ምክንያቱም አሁን ያው ያፌት እንግዲህ በቀደም ቤቱ ቤቷ በሚሄድ ልብሳን ለማምጣት በሄደችበት ሰዓት እንግዲህ ሎሊት የባጡንም የቆጡንም ቀበጣጥራ ብዙ እንዲመታ ታደርጋለህ። እሱም እንግዲህ ይቅርታ እኔ ስናደድ የማደርገውን አላውቅም። በቃ የሆነውን ነገር ማንም እንዲወስድብኝ አልፈልግም። እባክሽ ይቅርታ አድርጊልኝ ይሄኔ ንግስት ይላታል። እሷም መጀመሪያውንም ያንተ አይደለሁም ያንተ የሆነ ነገር ሲወስዱብ ነው እንደዛ ማድረግ ያለብህ ትለዋለች። ለማንኛውም ሁለተኛ የለመደኝም ይቅርታ እጠይቀዋለች። አብሮ የሚስማማ ነች እንደፈለኩ ማድረግ ትችላለሁ። አንቺ ብቻ ነው የታገስኩት የታገስኩሽ ይላታል ማለት ነው። እሷም በያንስ ውስጤን አሳምኜ ሙሉ ማሙሉ እስከምቀበል ድረስ ልትጠብቀኝ ይገባል ብላት አሳምነዋለች ማለት ነው። በዛን ሰዓት እንግዲህ እሱ የሚስማማና ደህና ደሪ ይጓት ወደ የመን ሄጂ ይለያያሉ። እንግዲህ ዳጊን ለውሊትም ቀሽቅም ባያለች እንግዲህ ገኒ ጋር ትሄዳለች። ገኒን ያው ለማናደድ ገኒም እንዴት መጣሽ፣ ለምን መጣሽ ሳትላት የመጣሽበትን ተናግረሽ ከቤቴ ውጪ ትላለች። ድብቅና ምን ያክል ምን ያክል ዓመት እኛን እንደደበቅሽን እንዳንቺ አይነት ከባድ ሰው እንደሌለ እያለች ስትነግራት ከዛ ይሄን ለመናገር ነው የመጣሽው? ሌላ የምትነገሪው ከሌለሽ ከነሽ ተቤት ውጭ። ኤፍራት ያንቺ ልጅ መሆኗን አንድ እናት ያን ሁሉ ዓመት ለልጇ ስትል ሰው ቤት መስራት ገርሞኝ ነው ። ላደንቅሽ ይገባል፣ አድናቆት ልገልጽ ልጅ ነው የመጣውት እያለች እንግዲህ፣ ያው ለማናደድ፣ ለመሆኑ ልጅሽ አባት የኤፍራት አባት ማነት? አለች ከዛ እሷም ገኒም ትናገራታለች። ለነገሩ አንቺ ወንድ ኪስ ማጠብ አደልማለሽ? እነግርሽ አለሁ ታፈላልግኛለች፣ ታግዥኛለሽ ብላ ታናዳታለች። እንደዛ እያወሩ እንግዲህ ዳጊ ይመጣል። ከዛ ምን ልትሰሪ የመጣሽ እሱ ይላታል። ቤታችሁ ደግሞ ይሄም ቤት ሆነና ከቤታችን ውጭ ስትላት እወጣለሁ እኛም እንድትወጭ ነው የምንፈልገው ስላት በጣም ተናዳ ትወጣለች ማለት ነው። ከዛም እንግዲህ ናታን የት እንደወጣ ጠዋት እንደወጣ እስከ ናታን ቢጠብቁት አልመጣም ሲሆን ስልኩን ደግማ ደጋግማ ትሞክራለች። ስልኩን ብትሞክርም ስልኩ አይሰራም። በዛን ሰዓት እንግዲህ መጨረሻ ላይ ያላቸው አማራጭ ኤፍራታ ጋር ምናልባት ተገናኝተው ከሆነ ምናልባትም ከያፌት አይቶት ከሆነ ልደውል ደውል ብላ ቤዛ ትነግራለች። ስትደውልም እንግዲህ ጽዮን ኤፍራታን ታወራታለች ማለት ነው። እሷም እንግዲህ ብቻዋን ስለመሰለቻት ተለሳለሰነ ታወራት ብትሞክርም ቤዛ እንግዲህ ጽዮን ኮስተር በለች እንግዲህ ናታን ተወቅቷል ይሞታል።